እርዳታ መጠየቅ አግዙኝ ማለት ሽርክ ቢሆን ኖሮ በአድ አምልኮ ወይም ደግሞ ከእስልምና ጋር የሚጋጭ እምነት ቢሆን ኖሮ በሕይወት ያለንም የሞተንም መጠየቅ ያው ነበር፣ ለውጥ የለውም። በሕይወት ያለንም ማምለክ አይቻልም፣ የሞተንም ማምለክ አይቻልም አምልኮ ከሆነ። እዚህ ላይ አንድ ትልቅ የአስተሳሰብ ግድፈት አለ። እሱም አምልኮ ወይም ዒባዳ የሚባለው ካንተ ሁኔታና እምነት አንጻር ብቻ እንደሆነ የሚያስቡ አሉ። ማለት ያንን የምታመልከውን አካል ያው አንተ አመለክኩ ባትለው ራሱ ጌታ ወይም ፈጣሪ ብለህ እስካልሰየምከው ድረስ አመለከው እንደማይባል ማለት ነው። ያኔ በዝርዝር ሁኔታዎች ይሄኛው ተግባር ዒባዳ ነው፣ ስለዚህ ለአላህ ብቻ ነው የሚገባው አይሉ ካሉም፣ የሚሉት ምንድን ነው፣ ጌታ ብለህ ካመንክና ይህንን ከሰራህ ነው ሽርክ የሚሆነው ይለሃል። ግን ዝርዝር ተግባራትን በተመለከት ይሄ ዒባዳ ነው ስለዚህ ለአላህ ብቻ ነው የሚገባው ለፍጡራን አይገባም የሚል ነገር አይናገሩም ዋናው ትልቁ ነገር እነሱ ጋር ልብ ውስጥ ያለው እምነት ነው እሱ ምንድነው እነኚህ ነገሮችን አደረክም አላደረክም? ከአላህ ውጭ ሁሉን ነገር በራሱ ፈቃድ በራሱ ይሁንታ ማድረግ የሚችል አለ ብለ ስታመን ብቻ ይሄ ሽርክ ነው ይለዋል አግዘኝ ስንለው እኮ መክሉቅነቱን እያመንን ነው አግዘኝ ስንለው

ሌሎችንም የአምልኮ ተግባራት ምን ትፈጽም፣ ይሄ ሽርክ አይደለም ይላል። ዋናው አድራጌው አላህ እንደሆነ ማመን ፈጣሪው እንደ አላህ እንደሆነ ማመን ነው የሚል አይነት ንግግር አለ። ይሄ ንግግር ያው የሆኑ ምስኪኖች ያለ እውቀት የሚዘባርቁት እንደሆነ ታስቦ ይሄን ያህል መልስ መስጠት የማያስፈልገው እንደሆነ የሚያስባል። እንደዛ አይደለም። ይህ በኪታቦች ላይ የሰፈረ የተለያዩ ዥንብሮች እንደ ማስረጃ የተደረደሩለት የብዥታ ሀሳብ ነው። ይህን ማጥራት የግድ ነው። ወልዮች ሳሊሆች ጋር ሄዶ ድረሱልኝ፣ አድርጉልኝ እንደ ውሸቶች የተጨነኩ ጭንቀት ላይ ነኝ ምናምን ብሎ ሲያወራ ልክ ፍጡር ላይ እንዳልነው በህይወት ያለውን እንዳልሄደው ሄደው ሲጠይቀው ምንድን ነው ሊያደርግ የሚችለው ይህ ሰው ሰበቡን ነው ሊጠቀም የሚችለው። ለምን ሙስሊሞች ነን እኛ ሙስሊሞች እስከሆንን ድረስ፣ እሱ አድራጊ መሆኑን አናምንም አላህ ነው አድራጊ መሆኑን ምናምን ስለዚህ ምንድን ነው ሊያደርግ የሚችለው? ሰበቡን ነው ሊጠቀም የሚችለው። የተለያየ ጉዳይ ላይ ድረሱልን እንደምንለው ማለት ነው። ሼኾቹም ወልዮቹም ጋር ልጅ ለማግኘትም ይሁን ሀብት ለማግኘትም ይሁን ለዛ ጉዳይ ድረሱልን ስንል ጉዳዩ ምንድን ነው ማለት ነው? ሰበቡን ተጠቀሙልን እንደማለት ነው። እናንተ አላህ ላቅርብ ናቸው። ምንድን ነው ሰበቡ ደግሞ? ዱዓ ሊሆን ይችላል፣ ቱርታ ሊሆን ይችላል። ቀብሩ ጋር ደግሞ ይሃ ሚስኪን ይሃ ሰው ወዳጃቸው የሚወዳቸው የሚያከብራቸው ሰው መጥቶ ይህን ነገር ሲል ይሰሙታል አሁን ሐዲቶቹ ላይ እንደተጠቀስ ነው ይሰሙታል ማለት ነው። ከሰሙት በኋላ ዱዓ ሊያደርጉ ይችላሉ። ይኸው ዱዓ ማድረግ የሚባለው ነገር የተከለከለ ነገር አይደለም ለቀብር ሰው ቅብር ላይ ላለ ሰው ማለት ነው። ሙሽኪል አይደለም ችግር አይደለም። ለምንድን ነው እመቱን በሽርክ መፈረጅ? አይሰማህምና ሽርክ ነው። ቆይ በሕይወት ያለ ሰው ድረስልኝ ስትለው ይሰማሃል ይረዳሃል፣ ይቻላል የሞተው ግን ድረስልኝ ስትለው አይሰማህም አይሰማህም እያሉ ማስረጃ የሚጠቅሱት ብዙ ጊዜ አይሰሙምና አይሰሙምና ሐታ አያት ሚን አልቁርኣን ላ ይፈህሙነሃ። ይህን ጉዳይ በአሁን ሰዓት ለአንድ ወሊ ለአንድ ሼኽ የሆኑ ሙሪዶች ሙሒቦች ይህን ነገር ቢያደርጉ ምንድን ነው የሚባለው? ቀጥታ ይገዙታል። የተለመደ ጉዳይ ነው፣ ወላሂ ይገዙታል። ሽርክ ነው ጌታ ያደረጉት ኩፍር ነው ተብሎ በተለያየ መልኩ መፈረጅ ይጀመራል። ያደረገ ሼሁን እንዲያከበራቸው አፍ ያስጡኝ ምናምን ይላል። ስለዚህ ካፊር እዋቸው እስኪ እንትናቸውን ልብሳቸውን ለበረካ ብለው ይታብ ያብዙታል ወይም ደግሞ ልብሳቸውን ይነካሉ። ካፊር ኮፍር፣ ሼሁን አፈር የሆነ ነገር ያደርጋል። ኮፍር፣ ሽርክ በትንሽ በትልቅ አምድኮን ለሌሎች ያዋሉትን አስመልክቶ አላህ እነሱ እነኝህን ጌቶች አድርገው ያዟቸው፣ ሲል ለጌታ የሚገባውን አምልኮ ለፍጡር ስላደረጉ እንደ ጌታ አድርገው ተገዟቸው ማለት ነው። ለምሳሌ እተኸዙ አሕባረሁም ወሩህባነሁም አርባበ ሚን ዱንላህ፣ እነሱ አዋቂዎቻቸውን፣ መነክሴዎቻቸውን ከአላህ በታች ጌቶች አድርገው ያዟቸው ሲል እዚህ ላይ

አምልኮን ለሌሎች አሳልፎ የመስጠት ተግባርን አስመልክቶ ይህ ተግባር እነሱን እንደ አምላክ መቁጠር ስለሆነ ይህ አምልኮም ስለሆነ ስህተት ነው፣ ሽርክ የሚለው መገለጫ ውስጥ ይገባል ሲባል አንዳንዶች ላ እነሱ እኮ ይህን ሲያደርጉ እነኚህ የሚለመኑት አካላት ይጠቅማሉ፣ በራሳቸው ይጎዳሉ፣ ያለማንም ተጽዕኖ በራሳቸው ያደርጋሉ ብለን ሳይሆን አላህ ዘንድ ያማልዱልናል ብለን ነው። ምን ጠይቃቸው ወይም ደግሞ ሽርክ የሚሆነው ከአላህ ውጭ ሌሎችን ፈጣሪ ናቸው ብሎ አምኖ ወይም ጌታ ናቸው ብሎ አምኖ መጥራት እንጂ ያ ከሌለበት ይሄ ሽርክ አይሆንም የሚሉ ሰዎች አሉ። የት ነው ያሉት? በየቦታው ሞልተዋል። የድሮ ታሪክ አይደለም ማወራላችሁ። በተለያዩ ቴሌቪዥን ቻናሎች ላይም ይህን ልትሰሙ ትችላላችሁ።

ለአንድ ገጣሚና እብድ ብለን እኛ አማልክቶቻችን ልንተው ነው ወይ ይላል ልብ በሉ ተውኮ አልተባለም ያው በዚህ በተቀጠቀሰው ገለጻ ላይ ማለት ነው ላኢላ ለላህ ብቻ ነው ከአላ በቀር በእውነት የሚመለክ የለም ነው ስለዚህ አላህን ብቻ አምልኮ ሲባል አምልኮ ማለት የግድ ፈጣሪ ብሎ መሰየም ብቻ እንዳልሆነ ገብቷቸዋል ለምን ከአላ ውጭ የሚያመልኳቸውን ፈጣሪ ናቸው ብለው አያውቁ እነዚህ አጋሪያን አላህን በጌትነቱ ነጥለዋል ምን ማለት ነው? ብቸኛ ጌታ ብቸኛ ፈጣሪ መሆኑን አምነዋል። ፈጣሪ መሆኑን ብቻ አይደለም እኮ ሌላ ፈጣሪ እንደሌለ እራሱ አምነዋል። ልብ በል። ግን አምላክነቱን አስመልክቶ አሻፈረኛለሁ። ግልጽ ነው። ሌላም የቁርአን አንቀጽ ላይ ላኢላሀ ኢለላህን አስመልክቶ ምን ነበር ያሉት? አጀዓለል አሊሀተ ኢላሃን ዋሂደን አማልክቶችን ሁሉ አንድ አምላክ ብቻ አደረገ ይላሉ። ስለዚህ አምላክ የሚለው እነሱም የተገነዘቡት ዳዕዋ የሚያደርጉላቸው መልእክተኞችና ሳሕቦችም በተናገሩት አገባብ ላይ እንደሚታወቀው የግድ ጌትነት ደረጃ ላይ የደረሰ ሲሆን ብቻ የሚሰጠው ማዕረግ አይደለም። ከዛም በታች ያለ ሁሉ ለእሱ የማይገባ መገለጫና የአምልኮ ዘርፍ ከተሰጠው በቀጥታም የምትዘዋዋሪ አምላክ ተደርጎ ተይዟል። እውነተኛ አምላክ ባይሆንም እነኚህ አንቀጾች